ያው ይህን መልእክት እያስተላለፍኩ ያለሁት አንገብጋቢ ስለሆነ እና አስቸኳይ ነገር ስለሆነ ነው። እባካችሁ ይህን ድምፅ እየሰማችሁ ያላችሁ ሰዎች በቲክቶክ፣ በዩቲዩብ እጅግ በጣም የሚወደው በነፍሱ የሚሳሳለት ጓደኛውን ፎቶ እየለጠፋችሁ ገዳዩ ይሄ ነው እያላችሁ ፕሊዝ፣ በሰው ህመም ላይ ሌላ ህመም አትጨምሮ አቃችሁ። ምንም የማታውቁት ነገር ላይ እነዚህ አይነት ቅስም ሰባሪ ነገሮችን ደግማችሁ እንትን አታድርጉብን። ሰው ሀዘኑን የቻለበት፣ ፕሊዝ፣ ስንት ነገር መስዋዕት የሆነለት ጓደኛውን የኖገዳ እየተባለ በየፌስቡክ በየቲክቶክ በየዩቲዩብ ፎቶ ይለጥፋሉ። ሁሉም ነገር እናንተ የምታውቁት ነገር አይደለም። በሶሻል ሚዲያ ላይ ቤሴት ነው እንደዚህ ነው እንደዚህ ነው። ሁሉም ነገር የሚወራው ውሸት ነው። ጉዳዩ የሳውዲ ፖሊስ፣ የሳውዲ ደህንነቶች ይዘውታል እየተከታተሉት ነው። ኦኬ ተረዳችሁኝ አይደለ? ህግ ይዞታል ጉዳዩ። መፀው ሰዓት ላይ ነበሩ የተባሉ የተያዙ ሰዎችም ስላሉ ህግ እየተከታተሉ ነው። ጉዳዩ በህግ ስተይዟል ገዳዮቹ ደግሞ የሳውዲ ፖሊስ ተከታትሎ በቁጥጥር ስር ያውላል። ስለዚህ እሱን እኛ የያዘው ጉዳይ ስለሆነ እሱን እንትን እያልን ነው። እየተከታተል የያዛቸውም ይዞ ምርመራውን እያደረገ ነው። ስለዚህ ፕሊስ የወዳጆቹን የጓደኛን ፎቶ እየለጠፋቸው እንደዛ ማድረግ በጣም የሆነ ጥሩ አይደለም። እንደዚህ አይ ኖር ነው ሰው ሌላ ሀዘኖ እንዳይችል እዚህ ደግሞ ሌላ ቪዲዮ ተብሎ ለምን ተብሎ የሌለ ነገር ከሌለ ጋር እያመጡ ማለት ነው። ሰላም ሰላም፣ ውድና የተከበራችሁ የዜቴ ቤተሰቦች እንዴት ናችሁ? ሰላማችሁ ብዝት ትርፍርፍ ይበልልኝ። እኔ ጋር ሁሉ ሰላም እግዚአብሔር ይመስገን። ያው አዳዲስ መረጃዎች ሳገኝ ይዤላችሁ ብቅ እንደምል ነው። አዲስ ነገሮችን እንግዲህ መግቢያ ላይ እንዳዳመጣችሁት ብሬክስ ለህዝብ ግልጽ አድርጓል። ስለ አሟሟቱ ማለት ነው። ምክንያቱም ብዙ ነገር እየተባለ ነበረ። በሴት ነው እየተባለ እንዴት ያጎት ልጅስ ሆኖ በሴት ይሆናል ሲጀመር፣ እናን ደግሞ ይሄ ገዳይ እንግዲህ ይሄ ነው ተብሎ ተለጥፏል። ይሄ ጓደኛው ነው፣ ያጎቱ ልጅም አይደለም ጓደኛው ነው፣ በጣም የሚወደው ሲጀመር እየተባለ ነው። እና ገዳይ ይሄ አይደለም ገዳይ ሌላ ነው። ስለዚህ ያንንም ደግሞ ይፋ ማድረግ አልፈለገም፣ ማለት ነው። እንደ ሰማችሁት እንግዲህ መግቢያ ላይ ሰምታችኋል፣ ከብሬክስ ከአንድ በቱ ማለት ነው። እና ለህዝብ ይሄን አድርጓል ማለት ነው። ሁላችንም እኛም ያው ሁሉም ሰው የሰራውን ነው ከቲክቶክ ጀምሮ ማለት ነው። ሁላችንም ሰርተናል ይሄ ነው ተብሎ ተለጠፈ፣ ሁላችንም ሰራን ማለት ነው። ስለዚህ ይሄን ልጅም ይቅርታ እንጠይቃለን። ይሄ ጓደኛው እንጂ ያጎቱ ልጅም አይደለም፣ ገዳይም አይደለም ተብሏል። ያው ሰዎች ተሳስተው ያሳስታሉ ማለት ነው። ስለዚህ የዚህ ልጅ ፎቶ ሁላችንም እናንሳለን ማለት ነው። ይሄ አይደለም ማለት ነው ገዳዩ። ሲቀጥል ያው ፖሊስ ይዟል፣ የተያዙ ልጆች አሉ። ቀደምም ነግሬያችሁ አለው ብሬክስም ብሏል ማለት ነው። የተያዙ ልጆች እንዳሉ ሰምተናል፣ እስር ቤት አሉ። ገዳይ ያጎት ልጅ ነው፣ በሴት ደግሞ አይደለም ሲጀመር። እኔ ነግሬያችኋለሁ ትክክለኛው መረጃ አሁን ብሬክስ ባይናገርም ስለተናገረ ብቻ ሳይሆን መጀመሪያም በሰራሁት ቪዲዮ በሴት አይደለም ሲጀመር በሴት ነው ተብሎ ቲክቶክ ላይ ያው እያመጡ የሚረጩት ነገር ነው። በሴት ነው በሴት አይደለም ሲጀመር፣ በውሃው ነው የተጣሉትም፣ በሸሪሀ ያቺ በተሰበረች ሸሪሀ ነው፣ በጠፋችው ሴም ካርድ ነው እንጂ ሌላ ነገር አይደለም ሲጀመር ማለት ነው። እውነቱ ከሆነ ይሄ ነው ሌላ አይደለም። እንግዲህ ለማንኛውም ነፍስ ሲማር ሁላችንም እኔ ብቻ ሳልሆን ሲጀምር ማአት ሰው ነው። እኛም ከነሱ አይተን ነው ይሄ ነው ብለው አምጥተው በለጠፉት ነው። ሁላችንም እየለጠፍን ገዳይ ነው ያልነው እና ይሄ ጓደኛው ነው። ገዳያው ያጎት ልጅ ነው እንግዲህ ወንድም ነው ዘመድ ነው። ለዛም ነው ብሬክስ ይፋ ማድረግ እስካሁን ድረስ አልፈለገም። እውነቱን ማፍረጥ አልፈለገም። ዝም ብሎ ዳርዳር እያለ ነው የሚናገርና አሁንም የመጣው የዚህ ልጅ ፎቶ ስለተለጠፈ ይሄ ልጅ እንዳልሆነ ለመናገር ብቻ ነው የመጣው እንጂ ይሄ ጓደኛው ነው በጣም የሚወደው ተብሏል። ለዚህ ልጅም ሁላችንም ይቅርታን ጠይቃለን። ያው እኛ የሚያየነውን ነው ሚዲያ ላይ ሰዎች ያመጡት ናቸው። መጀመሪያ ሰተተኞች እንጂ እኛ አይደለንም። ሁሉም ሰው ሲሰራበት ነው ይሄ ነው ገዳይ ተብሎ እኛም አብረን ሰራን፣ የሰማነው መረጃ ይዘን ነው። ለማንኛውም ማለት ነው ነፍሱን ባጸደገነት ያኑረው ፈጣሪ ማለት ነው። ብሬክስ ግን ፍትፍት አድርጎ እውነቱን ቢናገር ሰዎች እንዲሳሳቱ አያደርግም። እውነት ያለው ብሬክስ ጋ ነው ያለ፣ ትክክለኛውን ማውጣት ግን አይፈልግም። ውሃ ነው የሚሰሩት፣ በውሃ ነው የተጣሉት። በዛች በሴም ካርድ ነው የተጣሉት። ይሄ ነው በሴት የተባለው። ሲጀመር ቴዲ የልጅ አባት ነው። አንድ ልጅ አለው። አንድ ወንድ ልጅ አለው። ሚስት አለችው። ዜድ ሚስቱ ናት። እቺ ማለት ነው እና ስለዚህ በምንም አይገናኙም። ሲጀመር እሱ ምንድን ነው ያሉት እሱ ተይዞ በሄደበት ሰዓት ላይ ያለው መረጃ፣ እንግዲህ እሱ ተይዞ በሄደበት ሰዓት ላይ እስር ቤት በነበረበት ሰዓት እሷ ደግሞ ከአጎቱ ልጅ ጋር ፍቅር ጀመረች፣ አንድ ቤት እየኖሩ ይሄ የውሸት ነው እና በዛ ምክንያት ነው እየተባለ ነው። ይሄ ሲጀመር ከእውነት የራቀ ነው፣ ሊሆንም አይችልም። በኦርቶዶክስ እምነት ደግሞ አጎትና የአክስት ልጅ ምናምን የሚባል ነገር እንደዚህ አይነት ነገር አይቻልም በኦርቶዶክስ ማለት ነው የዘመዱን ዘመዱ አያገባም የወንድምን ወንድም አያገባም በእምነት ይሄን ከእውነት የራቀ ነው በሴት አይደለም ሲጀመር እውነቱ እውነቱ ትክክለኛው በውሃው ነው የነበሩ ሰዎችም ተይዘዋል ገዳይ እስካሁን አልተያዘም ነገሮች ገና እየተጣሩ ነው አስክሬን የሳውዲ ፖሊስ እጅ ላይ ነው ያለ ብሬክስም እንደተናገረው በፍጹም ይሄ ልጅ ደግሞ ጓደኛ እንጂ ዘመድም አይደለም። ነገሩ የተነሳው በእንደዚህ ነው። ትክክለኛው መረጃ ያ ነው እንጂ ይሄ የሴት የሚባለው ውሸት ብሬክስም ውሸት ነው ብሏት፣ ሲጀመር ውሸት ከእውነት የራቀ ነው። ምክንያቱም ከሴት ጋር ምንም አያገናኘውም። የሚወዳት የሚያፈቅራት ለብዙ ዓመት አለችው ዜድ፣ የልጁ እናት ተይዞም ሲሄድ ጠብቃ ሰርታ አምጥታው በባህር ተንከራቶ ሲመለስም ተቀብላ ያለች ናት። ስለዚህ ይሄ ከሴት ጋር ምናምን አያገናኘውም። ሲጀምር ወንድማማች ነው፣ በአንድ ሴት የሚጣላ የለም። ይሄ ከእውነት የራቀ ነው። የተጣሉት በጥቅም ነው፣ በሴት አይደለም። ሲጀመር በጥቅም ነው። በዝች ሴም ካርድ ናት። ለዚህ ሁሉ ሞት ያበቃች ማለት ነው። ምክንያቱም እሷ ሴም ካርድ ማለት እንግዲህ እንደምታቋት ገበያቸው ናት፣ ህይወታቸው ናት። እች በዝች ነው በቃ ሁሉም ሰው በዝች ነው ደውሎ። ስለዚህ እሷ መጥፋት የለባትም። ለዛ ነው ይሄን አክል ድረስ የደረሰው ግን እዚህም መደረስም የለበትም። ቢጠፋም ሌላ ማምጣት እስኪቻል ድረስ ማለት ነው። አሁን ብዙ ሰው እየተጎዳ ነው። ዜድ መሴ መሲ እዚ ጋር አሷን ስታ ወድቃለች። እንዳያችኋት በጣም በሚያሳዝን ሁኔታ ሆስፒታል ገብታለች። ተደራረበባት አዘን። በጣም ነው የምታሳዝነው። ስለዚህ ሌላ ህመም አትጨምሩ። ያልሆነ ነገር መረጃ እያመጣችሁ አትስጡ። እኛም ያ መረጃ መከተል የለብንም። ትክክለኛው መረጃ ሳናገኝ እውነቱን እኔ እስካሁን በሴት ነው የተባለውን አልሰራውበትም። ለምንድነው ውሸት እንደሆነ ሰምቻለሁ። በቃ ትክክለኛው በውሃው ነው፣ ውሃውን ይሰራሉ። እዛ ሪያድ ያሉ ሰዎችም እንደዛ ነው እያሉ ያሉት። ብቻ ያሳዝናል። ለማንኛውም ነፍስ ይማር፣ ወንድማችን ነፍሱን በአጸደ ገነት ያኑረው፣ ለቤተሰቦቹ መጽናናትን ያድልልን። እንግዲህ ይፋ ሁኑላችኋል ማለት ነው። ስለዚህም ልጅ ቅርታ እንጠይቃለን፣ የልጁንም ፎቶ እናነሳለን፣ ስለ ወንድማችን ማለት ነው። ፈጣሪ ለቤተሰብ መጽናናትን በደንብ ይስጥልን። የእውነት መሲህ እግዚአብሔር ያጽናሽ እህቴ፣ አይዞሽ። እንደ መዳን ያለምሱ ያጽናሽ፣ ጽናቱን ይስጥሽ። ተቃጠለች። በጣም ልብ ይሰብራል። ቴዲዋዬ ማመናቃተኝ እኮ እንዴት አምኜ ልቀበል? እውነቷን እንዴት ይቀበል? እንኳን እነሱ ቤተሰብ ባዳም ማመናቀቶታል፣ የእውነት ዜድም ይጻፈችውን አይታችኋል። ኮሜንት ፌስቡክ ላይ ማለት ነው። ባልዋየ ቴዲዋዬ እንዴት ብያምኜ ልቀበል አለው በለኝ እያለች ነው። የለም ከዚህ በኋላ እማ ቴዲ እኮ በቃ ብቻ በጣም ልብ ይሰብራል። ለቤተሰብ መጽናናትን ያድልልን።